ሰላም እንዴት ናችሁ? እንደ ዘንድሮ አብያ ውስታዞች ቲክቶክ ላይ የሚገኙ ተዋርደው የሚያውቁ አይመስለኝም። ምክንያቱም ግብረ ሰዶሚያንን ኤቴስቶችንና አንዳንድ ቅጥረኞች ካድሬዎችን ተጠቅመው እንኳን ውሸታቸውን ለመደባበቅ ቢሞክሩም ውስታዞቻቸው ቲክቶክ ላይ ያሉት ማለት ነው መሬት ካሉት ውስታዞች ጋር እንኳን የተለያየ አስተምሮ የተለያየ አቂዳ እንዳላቸው እያሳዩ ነው ማለት ነው። የነቢያቸውንም አስተምሮ እየካዱት ነው ማለት ነው። ቅድሚያ ግን ይህንን አንድ ካድሬ እናዳምጠው። ጅሃድ ምናምን እያል ካታጋግል ጅሃድ ማለት ምን ማለት ነው? ጅሃድን የሚጠቀሙት ለመቼ ምን ቦታ ላይ ነው የሚለውን አረጋግጥ። በየትኛውም መስፈርት ለምን እስላምን ተውክ ብለው እስላም እስላምን ሊገል አይችልም ቢል ውሸት። በትምህርታቸውም በታሪክም ውስጥ የሚለው ቤተሰብ ከሆነ ሊቆጡት፣ ሊገስጹት ሊመክሩት ይችላሉ። ምን ብለው ነው የሚገሉት? መልካም እንደሰማችሁት ነው እንግዲህ፣ ልጁ ቅጥረኛ የሆነ ልጅ ሲያወራ በጣም ብዙ ስድቦችን ተሳድቧል። በእስልምና ታሪክ ውስጥ ሃይማኖቱን የቀየረ ግደል የሚል የለም ይላል። ሱናና እናሳይ 459 ላይ ሃይማኖቱን የቀየረ ግደሉት ነው የሚለው እንዲሁም ደግሞ ወደ መጨረሻው ወደ ቅያማ ቀን ሲቀርብ ሰዎች ሃይማኖታቸውን ይቀይራሉ፣ ባገኛችሁበት ቦታ ከገደላችኋቸው ተሸላሚ ናቸው ይላል። ይኸው፣ ስለዚህ ማንኛው ነው ትክክል? ነቢያችሁ ነው ትክክል ወይንስ በመግቢያ ላይ የሰማችሁት ልጅ ነው ትክክል? የነቢያችሁን ንግግር ነው የምትከተሉት ወይንስ በመግቢያው ላይ ያለውን ልጅ ንግግር ነው የምትከተሉት? ሃይማኖቱን የቀየረን ባገኛችሁበት ቦታ ግደሉት ይላል ማለት ነው። ውስታዙ ያ ያወራው ስለ እንስሳም ስለ ሰውም አውርቷል። ስለ ሰው ካወራ በኋላ ስለ አስተራረር ከድዛል ስለ እንስሳት አወራ ማለት ነው። ሁለቱንም ነው ያወራው። ሴፍ ለሰው ተጠቀመ የጠቀሰው ሀዲስ ደግሞ ይኸውና ሱናን አናሳይ አርባ ስልሳ ላይ የሚገኝ ሲሆን፣ አሊ ሰዎቹን እስልምና ለቀው ሲወጡ ሰብስቦ ምን አደረጋቸው? አለ በሳት አቃጠላቸው። በሳት ማቃጠል አላህ የሚቀጣበት ቅጣት ስለሆነ በሴፍ መቅላት እንጂ በሳት አታቃጥሉ የሚል መመሪያ ሰጠ ማለት ነው። ከዛ ስለ ሴፍ ወይንም ስለ ቢላው ደግሞ እንስሳትን ኤግዛምፕል ተጠቀመና ቢላው በደንብ መሳል እንዳለበት ተናገረ ማለት ነው። የሚሉ ሙሉ ቪዲዮ ባይዘን ያለኝ ኡስታዙ መጥቶ ይሄ ያልኩትን ውሸት ነው የሚል ከሆነ ንጽጽር አለማቆም አለው እቀጣለሁ። ንጽጽር አለማቆሜ እቀጣለሁ። ይሄ ውሸት ነው አንተ ያልከውን አላልኩም ካለ ሙሉ ቪዲዮ ስላለኝ እኔ ማለት ነው። እንደዛ ነው የሚለው። ታዲያ ኡስታዙ ሶስት አካላትን ጠቅሷል። ካፊሮችን፣ ሙርተዶችን ጥፋት ያጠፉ እና ጂሃድን እንደ እስልምና አስተምሮ አንድ ሙስሊም ክርስቲያን ቢሆን ዛሬ ይታረዳል። በታሪክ ውስጥ እንደዚህ አይነት ክስተት ተከስቶ አያውቅም አለ። ይኸው ማስረጃ ሃይማኖቱን የቀየረ ታርዶ በታሪክ ውስጥ በእስልምና ታሪክ ውስጥ። ነገር ግን ዋናው ፖይንታችን እሱ ሳይሆን እሱ ብቻ ሳይሆን ሌሎች ውስታዞች መሬት ላይ ምን ብለው ነው የሚያስተምሩት ነው። ግደሉ ይላሉ አይሉም? እምነቱን ለቆ ወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀር አንዱን እና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪ ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሀይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የሶስት ቀን ጊዜ እድል ነው የሚሰጠው። ምንድን ነው ሰበቡ ነው ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት፣ በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹባሃት ወይም ደሞ ማስመሰያዎች ገብተውበት ጥርጣሪ ያድሮበት ከሆነ በሊቃውንቶች ይፈታበታል፣ ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪአችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የሃይማኖት ነጻ፣ መልካም፣ በግልጽ አባይደር እንደሰማችሁት፣ ሃይማኖቱን ከቀየረ ይገደላል አለ። ይገደላል እዚሁ ቲክቶክ ላይ ንፅፅር የሚሰራ አንድ ውስታዝ ልጠቁማችሁ፣ እዚሁ ቲክቶክ ላይ ስላለ ንፅፅርም ስለሚሰራ እሱ የሚለውን አዳምጡት። ይገደላል። አንድ ሰው ሙስሊም ነው። እንግዲህ እስላም ማለት ግልጽ የሆነ ሃይማኖት ነው። ስለ እስልምና ያውቃል፣ እስልምና ሀቅ መሆኑን ያውቃል። ሙስሊም ሆኖ ኖሯል። እስላም ላይ ጥያቄ ጠይቆ ሊሆን ይችላል፣ ተመልሶለታል። ግልጽ የሆነ መሆን አውቋል እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ፣ ኦኬ። ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለሶስት ቀን ቢያንስ እድል ይሰጠዋል። እንትናዝብ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል፣ ይገደላል። ይሄም አይበቃም ካላችሁ አንድ ልጨምርላችሁ፣ ሶስተኛ ይሄንንም ኡስታዝ እዚሁ ቲክቶክ ላይ ስላለ አዳምጡት። በሸሪአ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው እስልምናን ተምሮ በቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። የቆሸሸ ነው የተበከለ ነው ማለት ነው ያበደ ውሸት ታውቃለህ፣ ይገደላል። የእኔኛውም እንደሰማችሁ ሃይማኖቱን የቀየረ ለሸሪአ ህግ መሰረት ይገደላል እንዴት ነው የሚገደለው በሴፍ ነው የሚቀላው ይህንን ደግሞ ሳውዲ አረቢያ ላይ አርባርብ ሁሌም ሃይማኖቱን ከቀየረ ይታረዳል ይህንን ታሪክ ማታውቁ ከሆነ ሳውዲ አረቢያን ቼክ ማድረግ ነው አርባርብ ይገደላል ይታረዳል ማለት ነው በሴፍ እስኪ ሳውዲ አረቢያ ሰው ካላችሁ ደግሞ አጠያይቁ ሳውዲ አረቢያ ላይ በሸሪያ ስለሚተዳደሩ ሃይማኖት መቀየር ይቻላልን? በሏቸው። ስለዚህ ይታረዳል፣ ይታረዳል ማለት ነው። ኡስታዙን ግን እኔ ጥሪ አቀርብለታለሁኝ አንተ ያልከውን እኔ ያላልኩም ለእንስሳት ነው ያወራሁት ስለ ሰው አይደለም ብሎ የሚል ከሆነ ይኸው ጥሪ አቀርብለታለሁኝ። ንጽጽር ደግሜ፣ ሁለተኛ እስልምናን አልተችም፣ አቆማለሁኝ። ሙሉ ቪዲዮ ስላለኝ እኔ ማለት ነው ውሸት ነው የሚል ከሆነ ይኸው መድረክ ላይ ውስታዙ ሊያናግረኝ ይችላል ማለት ነው። ውሸት ነው ካለ ከእስልምና የወጣ ሰው አይታረድም አይገደልም የሚል መሬት ላይ ያለ ውስታዝ አላውቅም። ቲክቶክ ላይ ያሉት ግን ቲክቶክ ላይ ያሉት ውስታዞቹም ይገደላል ይላሉ። ግብረሰዶሚያን የቴስቶችና ካድሬዎቹ ደግሞ ኖኖኖ አይገደልም ይላሉ። ሙስሊሞች በማን ነው እየተመራችሁ ያላችሁት? እራሳችሁን ፈትሹ ቆም ብላችሁ